በጎፋ ዞን የዛላ ወረዳ ዋና አስተዳዳሪ አቶ ያይቆብ ዘካርያስ በጋልማ ከተማ ምስረታ ወቅት እንዳሉት ከጊዜ ወደ ጊዜ እያስመዘገበ ያለውን ለውጥ ቀጣይነት ለማረጋገጥ ከተማው በፈርጅ ሶስት ከተማነት እውቅና ማግኘቱ የጎላ አስተዋጽኦ እንደሚኖረው አስረድተዋል በአጭር ጊዜ አድጋ ዛሬ ከፈርጅ አራት ወደ ፈርጅ ሶስት ከተማ አስተዳደር ስታድግ ከተማ ከቅርብ ጊዜ ወዲህ ሰፋፊ ልማቶች ልማት ስራዎች የተሰሩ የኢኮኖሚ እንቅስቃሴዎችም እየተፋጠኑ ያሉባት ምቹ ከተማ ነች የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በበኩላቸው የከተማውን ህዝብ የኢኮኖሚ ተጠቃሚ ለማድረግ የስራ እድል ለመፍጠር በውስጧ የሚገኙ የተፈጥሮ ጸጋውን በመጠቀም ማልማት እንደሚቻል ተናግረው፣ ወጣቶች አምራች ዜጋ በመሆን ተፈጥሮ የሰጠውን ሀብት በአግባቡ በመጠቀም ጋልማ ከተማን እንዲያለሙ መልእክታቸውን አስተላልፈዋል። በከተሞች የሚገኙት የስራ እድል መስኮችን ከአርሶ አደር ስራ ጋራ በማመሳጠር እንዲሁም የአግሮፕሮሰሲንግ ኢንዱስትሪዎችን በማበራከት በዚህ አካባቢ የሚታወቁ የሀሪቲ ምርቶችን የሚያመርቱ ኢንቨስተሮችን በመሳብ በሳንጋ ምርቷ የምትታወቀውን ሀገር ለዓለም ገበያ ሊቀርብ በሚችል መንገድ በማሳደግ የአካባቢው ላይ የሚገኙ የተለያዩ ጸጋዎችን ተጠቅመንባቸው ከተማችንን ለማሳደግና ውጤታማ ለማድረግ መስራትና መትጋት የሚጠበቅብን እንደሆነ እንድታውቁ ለማሳሰብ እወዳለሁ። የደቡብ ኢትዮጵያ ክልላዊ መንግስት የከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውደ በበኩላቸው በክልሉ 29 በመቶ የሚሆኑ የህብረተሰብ ክፍሎች በከተማ እንደመኖሩ ጠቅሰው በቀጣይ 40 በመቶ ለማድረስ በትኩረት እንደሚሰራ ገልጸዋል። ዘመንና የተሻለ ህይወት ለመኖር የከተማ አደረጃጀት እጅግ አስፈላጊ ነው። እንደ ክልላችን እንኳ ሲታይ 29 ፐርሰንት ላይ ነው፣ ገና ያለ ነው። ባጠረ ጊዜ ውስጥ ወደ 40% ለማድረስ እየሰራን ነው። እንደ መንግስት እንደ ክልል መንግስትም ቅድም ባሉት መሰረት በመሰረተ ልማት ግንባታ መደገፍ የሚገባውን ሁሉ እንዲደገፍ የበኩላችንን ሚና እንወጣለን። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ አካባቢው በይበልጥ የሚታወቅበትን የበቆሎና አሪቲ ሰብሎችን እንዲሁም ሰንጋ በሬ ምርትን በዓለም ገበያ ለማስተዋወቅ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግ ተናግረዋል። የአግሮ ፕሮሴሲንግ ተደርጎ ከዚህ እስከ ኬንያ፣ ታንዛኒያ፣ ኡጋንዳ መላክ የሚችል ምርት የበቆሎ ዱቄት ወይም በቆሎ አምርቶ ለዓለም ለአፍሪካ ሀገር ማቅረብ የሚችል የተለያዩ ስራዎችን በመስራት ለውጥ ማምጣት የሚቻልበት አካባቢ ነው። ህዝቡ ታታሪ ነው። ምንም አይነት የአየር ለውጥ ጫና ቢደርስበትም ተቋቁሞ አካባቢውን በማልማት ይህንን አጠናክራችሁ መቀጠል አለባችሁ። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ እና የመንግስት ዋና ተጠሪ አቶ ገብረመስቀል ጫላ ከተሞች በርካታ መሠረተ ልማት የሚያገኙበት የእድገት ማዕከል በመሆኑ ሁሉም የህብረተሰብ ክፍል የተሰጠውን ከተማን የማልማት ተግባር በአግባቡ እንዲወጡ መልእክታቸውን አስተላልፈዋል። ልማት ለማፋጠን የህዝቦችን የመሰረት ልማት አገልግሎት ለማሟላት የሚቋቋም የኢኮኖሚ፣ የፖለቲካ፣ የማህበራዊ ማዕከል ነው። ነገር ግን በከተማ የኢኮኖሚ ጉልበት የሆነው ኢንዱስትሪ የሚስፋፋበት፣ ዘመናዊ ትምህርት የሚስፋፋበት፣ ቴክኖሎጂ የሚስፋፋበት በጣም እጅግ በጣም የሰለጠነ የሰው ኃይል የሚፈራበት እና የሰዎችም ክምችት የሚገኝበት እጅግ ዘመናዊ የሆነ መሰረተ ልማት የሚገነባበት ነው ከተማ ማለት። የከተማው ነዋሪዎች ከተማው ወደ ፈርጅ ሶስት በማደጉ መደሰታቸውን ገልጸው የከተማው እድገት ወደ ተሻለ ደረጃ እንዲደርስ የበኩላቸውን እንደሚወጡ ተናግረዋል። አካባቢው እጅግ በጣም ሰላሙ የተጠበቀ የተረጋጋ አካባቢ ከመሆነው አካዋያ መጥተው ኢንቨስት ለማድረግ የሚመች መሆኑን እየገለጽን ይህን ለወጣቶቻችን ለማህበረሰቡ ማስገንዘብና መጠበቅ ከኛ የሚጠበቅ ስለሆነ መሰረተ ልማት የማን ነው? የእኛው ሀብቶቻችን ስለሆነ የመጠበቅ ግዴታን ኃላፊነት አለብን።